ፕሮሰሰሩ አጠቃላይ ሞር እንግዲህ እንግዲህ ፕሮሰሰር ከተበላሸ ቲቪ ሙሉ ጸጥ ሊሆን ይችላል፣ ይቀባ ይችላል ማለት ነው ቲቪያችን። ምክንያቱም ወደ ሲፒዩ ብሬኑ እንዲሁ እንደ ብሬን እያል እንጠራዋለን ያለ እንግዲህ ስለ ተምራችሁ ከሆነ ይህ እንግዲህ ሴንትራል ፕሮሰስ ነው። ምንት ነው እንግዲህ የሚባለው እና እንደምታዩት እንግዲህ በግልጽላይ ነው ሲፒዩ ያለው ሶ እዚህ ጋር እንደምታዩት ገርብጭ ዋለው ማለት ነው። ይህ ፍላይባክ አለው እንግዲህ ፍላይባክ ሆኖ ዋናው እንግዲህ ከምስል ጋር ይያዛል። ሆሪዞንታል አይሲዎች እዚህ ጋር አሁን እንግዲህ ሆሪዞንታል አይሲውን ቀይረዋል። ሳምንታ ላይ ሰው እንደምታዩት እኔ ነበር እንግዲህ ተብሳራም አይሰራም ነበር፣ እና ቀየርኩት እንግዲህ ሀያ አራት ዘጠና ስምንት ነው የቀየርኩበት። ማለት ፓወር አይሲ ማንኛውም ፓወር አይሲ ሆሪዘንታል ላይ ሳይኑ ማረም ነው ስለሚሰራ ይሄን ቀይደለታለ ማለት ነው። ስለዚህ ላስ እንግዲህ ቪዲአር ነበረው የቮልቴጅ ዲቴክተር ሬዚስተር የሚባለው ማለት ነው። ቪዲያር እነሱ ሁሉ ልቃ አየር ያለው ማለት ነው። ቪዲያሩ ልቃ አየር ያለው እንግዲህ የተለያዩ ካፓሲተሮችና ርሰት እያረቁ ነው የምታዩት። ፓወራይሲ ማለት ባለስድስት እግር እንግዲህ ፓወራይሲ ባለሶስት ሊሆን ይችላል፣ ባለስድስት ሊሆን ከአጣን እንግዲህ ፓወር ሞድል ጥማለን ማለት ነው። እንግዲህ በምናጣበት ሰዓት እንግዲህ እዚህ ጋር ፓወር አለው እዚህ ጋር እዚህ ጋር ምንም ዲስፕሌይ እያሳየ አይደለም። በዛ ኬድ ነው የመጣው። እዚህ ጋር እንዳክተር የምታዩታል። እንዳክተር ኖስ ፊልተር ነው። እንዳክተር ኖስ ፊልተር ይጠቅማል ማለት ነው ሾክ ያደርጋቸው ማለት ነው። ጋ ፓወር ፊልተር ካፓስተር አለ። ይሄ ፓወር ፊልተር ካፓስተሩ እስከ 450 ቮልት ነው፣ እዚህ ጋ ስቶር የሚያደርገው። ስለዚህ ነቅላችሁ እንግዲህ በምትሰሩበት ሰዓት አንዳንድ ውስጥ በልምድም የሚፈቱ አሉ፣ ፈተው አይተን አሉ። ስለዚህ እጅግ ጥንቃቄ ልታደርጉ ይገባችኋል። እንግዲህ ያለሙያችሁ አትስሩ። ምክንያቱም አንዳንድ ሰዎች ቲዩን ፈተው አይተው ነው የሚያመጡት። ስለዚህ አይተው እዚህ ጋር የነደደ ነገር አለው የሚሉም አሉ። ስለዚህ በጣም ጥንቃቄ ያስፈልጋል። ምክንያቱም እዚህ ጋር ፍላይቫኩ ስፔሻል ካገኛችሁ እዚህ ጋር ማለት ነው፣ የሚታይ ፍላይቫኩ እዚህ ጋር ነው እንግዲህ ዲስፕላይ የሚያደርገው። ስለዚህ ሾክ ሾክ ሾክ ነው የሚያደርጋቸው፣ ጥንቃቄ አድርገው ነው ምክንያቱም ብዙ ሰዎች እየተጎዱ ስለሆነ ያላችሁ እንደዚህ አደረገን የሚሉ ምን ይሉአሉ። ስለዚህ ምክንያቱም እንደፈታችሁ ዲስቻርጅ ማድረግ ያስፈልጋል። በጣም ሀይለኛ ተወራለሁ። በጣም የሚፈነዱት ዲስቻርጅ ራሱ ካደረጉት ሾክ ይፈጥራል ማለት ነው። ስለዚህ ጥንቃቄ ያስፈልጋል ከምን ጊዜውም በላይ ሆት ሴክሽን ላይ። ምክንያቱም በነጭ መታየት ሆት ሴክሽን እየተባለ ይጠራል። ምክንያቱም ከሁለት መቶ ሀያ ቮልት እስከዚህ ጋር አራት መቶ ሀምሳ ከሶስት መቶ ሰማንያ ድረስ ስትለኩት ሸጋ አድርጋችሁ ከሆነ ታገኙበት ያላችሁ ማለት ነው። ስለዚህ እንግዲህ ከዚህ ጋር ወደ ቨርቲካል ሴክሽን ይሰድናል ማለት ነው። እንግዲህ ከወር ወደ ሆሪዞን ቨርቲካል ሴክሽን ከቨርቲካል ሴክሽን እዚህ ጋር የምታያቸው እንግዲህ ቨርቲካል ሴክሽናችን አለ። እዚህ ጋር ቨርቲካል ላይ ያለው ቨርቲካላይሲዎች አብዛኛው ጊዜ ሰባት እግር አላቸው ማለት ነው። ቨርቲካላይሲ ነው እንግዲህ። ቨርቲካላይሲ በሚበላሽበት ጊዜ ደግሞ ያችን መሀል ላይ አግድም በመቁረጥ ምስል ያጠቃብናል ማለት ነው። እንግዲህ ባለፈው የሆነ ቪዲዮ ሰርቼላችሁ ነበር። ሆሪዞንታላይሲ ደግሞ በሚበላሽበት ጊዜ እንግዲህ ሆሪዞንታል ከምስል ጋር የሚያዙ አብዛኛው ነው ላይ ባክ ነው ይላል። በቀይ አበራ አልነሳም ይለን ማለት ነው። እነዚህ አይሲዎች ከተበላሹ እንግዲህ ያለን አማራጭ አይሲውን የግዴታ መቀየር አለብን ነው እንግዲህ እላችሁ። ዛሬው እህ ላሳያችሁ ወደ ከተማ ስለዚህ እነዚህ አይሲዎች ባለ ሶስት እግር ከተቃጠለ ጩኸሉ ማለት ነው። ከሁለት አንዱ ግድ ጩኸሉ፣ ካልጮሁ ይርማላቸው ማለት ነው። እዚህ ጋር ምንም ነገር አይጮህም ማለት ነው። ስለዚህ ስደራ እንደምታዩት ያላቸው የሰዎች ጨለማ ላይ ስለሆነ ቲ ሀያ ሁለት ስድስት ነው ነው የሚለው እንግዲህ ዘጠና ስምንት ነው መሆን ይችላል ማለት ነው። ስለዚህ ሆሪዞንታል ላይ ብታደርጉት ችግር የለውም።